የተማረች ከሰባት ስድስት ቋንቋ በላይ አቀላጥፋ የምታወራት ናት እናለች። አሮጊትም አደለችን፣ በልጅነቷ ነው የወለደችን። ማንም ሴት እናቴ ሳይቀር ለራሱ ሲንግል መሆነች ነው ያሳደገችን። በሁለት እጇ በአንድ እጇ እንደዚህ እያዘለች፣ በአንድ እጇ እንደዚህ እየሰራች ነው ያሳደገችን እና እናታችን የባለጌ ልጅ የአጋሜ ልጅ እና ያጋሜ ልጅ አይባልም። ሞን ማርያም ያጋሜ ልጅ አይባልም፣ የትግራዋይ ልጅም አይባልም። ይባቻው እንደ ሰው አንድን ሰው ማቀራረብ ትችላለ ከማንም ሰው ጋር እና ሪል እናት ከሆንሽ ማንቺ እናት ስለሆንሽ ብቻ እኔ እናት ነች እንደዚህ አይነት ነገር ሶሻል ሚዲያ ላይ ወጣች ማለት እዚህ ሁለት እናት ሁለት እናት ናቸው። ሊንገራች ብት አርግ ማለት ነው። እናዚህን አውጥቻ ታላቅ ነው። ሶሻል ሚዲያ ላይ ፎቶዋን ፎቶዋን ለራሱ እዚህ ስቶር ስላደረገችውን ያገኝሽው እንጂ የእናቴን ፎቶ አታገኝም በጭራሽ። ቤተሰቦች የተከበሩ ቆራቢ ሰጋዴዎች ናቸው። በእምነታቸው በሀገራቸው፣ በህዝባቸው የማይደራደሩ ህዝብ ነው ያለ እናት አባት ነው ያለ ግባሻ። ዛሬ መወዳት አለው ነገ መወዳት ከነገ ወዲያ መወዳት እናት ስለ ብቻ የማከብርልሽ ምንም ታምር የለም። እናት የእናት ክብርነት ይዛ ስትሄድ ነው እንደ እናት ምታከብራት የምችለው። እንደ እናት ካላከበረች ልጅቷን ካልያዘች ካልጠበቀች እናት ልትሆናችን በምንድን ነው? እናት እንዴ የጀመር ነው? እኔ እናንተ ጋር እንጨርሰዋለ። ማንም እዚህ ጋር አይገባም። ዘራ አይገባም፣ ቤተሰቢ አይገባም፣ እናቴ አትገባም፣ አባቴ አይገባም፣ ህዝቢ አይገባም። ገባቸው? አዙሩት። ትግሬ እንደዚህ ነው እንደዚህ ይበሉ እንደዛ የሚባል ነገር የለም። የአማራ እናት እናታችን ነች። የኦሮሞ እናት እናታችን ነች። የአፍሪካ እናት እናታችን፣ የዓለም እናቶች በሙሉ እናታችን ናቸው። ገባችሁ? ማንም ለማንም ልታታልሉታችን ነቨር ኤቨር ገባችሁ? ፍቅር ፍቅር ነው። ዘር አይልም፣ ብሄር አይልም፣ ሃይማኖት አይልም፣ ቀለም አይልም። እና ጋይስ ብዙ ጊዜ እኔ ለመደበቅ ሞክራለሁ ማርያምን። ምክንያቱም ዴቭ እንድትጎዳ አልፈልግም እኔ ማረንም ማለት ነው እናቴቱ። ብዙ ብዙ ነገር ብዙ ነገር እንትን ደብቅ ያለው ለዲዚ ሰማ ዲዚ፣ እንት ተጎዳ ስለማልፈልኝ ማለት ነው። እየተሰደብኩ ቤተሰቡ ሀገር፣ ህዝብ እየተሰደበ ለራሱ ይሁሉ እየሰደውኝ ያሳደብኩ ነው ያገሪ ልጆች እያሉ አንም ነገር መስጠት። ምክንያቱም ምክንያቱም ሁሉ ነገር ሶሻል ሚዲያ ትንሽ አሁን እንደዚህ ይርገበገባል፣ ይርገበገባል፣ ይርገበገባል። በኋላ ደግሞ ሁሉ ይሰጥናል፣ ሁሉም ይተዋል። ማንም ሰው አሁን እኔ እናቴ ትሙት እያልኳችሁ እኔ እናቴ ትሙት ዛሬ ማታ ነው ዲዚ ዛሬ በቃ የሆነ ሰዓት ላይ የሆነ ነገር ትሙት ወይ ህጎቷን ብታጠፋ እኔ እናቴ ትሙት ማለት ነው ዮኒ ማኛ በል ሻርክ በል ሁሉም በል ለአንድ ሳምንት ነው ካወሩ ለአንድ ሳምንት ብቻ ከዛ በላይ አያወሩም ለአንድ ሳምንት አውርተው ከዛ በኋላ ይተዋታል በቃ ፕሮፋይልም ለራሱ ዮኒ ማኛ እንደ ሰው ያረጋት በጣም ሪስፔክት ነበረኝ ዮኒ ማኛ ወደ ሌላ ነገር ስላዞረው ወደ ሌላ ነገር የማዞረዋለሁ ለአንድ ሳምንት ለአንድ ሳምንት ፕሮፋይል ያደርጋት ማለት ነው። ይህ ሻርክ ነው የሚባል ነገር ህይወቷ ላይ ምንም የሚቀየርላት እንግዲህ የለም። እነሱ ላይክ ሲንግል ስለሆኑ ላይክ ሚስት ስላላገኙ እኛም ቆመን እንቀር ከሳምሪ እና ከልጁ ጋር በቃ ለምን ነካኛት ግን? በስነ እነሱ ነው የተመርኩት ፍቅር ካለ በቃ እስከ መጨረሻ። ለምን የመጣ ይምጣ፣ ለምን የሄዳ ሄድ። ምንም የሚለየው ነገር የለም። እኔ እኮ አይ ኬድ ብዬ መተው እንችላለን፣ ግን አልችልም። እንደዛ ላረግ አልችልም። የግድ ሰው ማውራት አለበት እንዴ? አሁን እንደ ሰው እናንተ አንተ አሁን ዮኒ ማኛ ማለት በስም አሙ አሁንም ወገን ማርያምን እኔ እናቴ ትወጣሉ ከማንም ዘርጋ መነካካት አልፈልግም። ኢቭን ትግራዋይን ስደብ አንቋሽ ስደብ አገሬን ስደብ ማንነቴን ስደብ ህዝቤን ስደብ እናቴን ስደብ አልነካሽም። አማራ እንደዚህ፣ ኦሮሞ እንደዚህ፣ ትግራይ እንደዚህ፣ ኢትዮጵያ እንደዚህ፣ ኤርትራ እንደዚህ አልን ነበር ብራል። ከአሁን በኋላ በጨራሽ ል ማለት ነው እንደፈለግ ስት ለፈልፊት ዋለሽ ባልሰማኝ ነው ማልፍሽ። ኦኬ በቀደሙን ላይፍ ላይ መጥቼ የአውራሽ ለምን ዲዚን ስታስለቅሻት ስለነበር ነው እያለቀሰች ስለነበር ነው። ሀያ አንድ አመት ሙሉ ይበቃሻል ያልኩሽ ደግሞ ገበናሽን ጉድሽን ስለምታውቂ እና ስለሆንሽ ብቻ የግድ መከበር አለብሽ እንዴ? ዲዚን አፈቀርኳት ማለት ለዘላለም ከዲዚ ጋር እኖራለሁ ማለት አይደለም። በእናቴና በአባቴን አይቼዋለሁ እየተዋደድክን መለያየት እንዳለ በእናቴና በአባቴ አውቀዋለሁ። እየተዋደዱ ስለተለያዩ ማለት ነው ገባሻ አሁን አዞርሹው አሌክስ ኦሮሞኑ አስወ ልጅ በወልም ለራሱ ማለት ነው። ማርያም አቅም ቢያጥረኝም እጅ ቢሰበር እግሬ ቢሰበር ለማንም አሳልፍ ያልሰጣት ቤተሰቦች ይበቁኛል። ቤተሰቦች አልፈም ህዝብ ይበቃኛል። ደግ ህዝብ፣ የዋ ህዝብ ነው ያለኝ ለራሱ ተርፎ ለሌላ ምን ሆን ህዝብ ነው ያለኝ። አንድ ማንም ትግራዋይ ደግሞ በሀገሩና በፍቅረኛው በእናቱ አይደራድርም። ገባቸዋ እኔ አካውንቷን የተቀበልኩት ጋሲ ለሁላችን ግልጽ የሚሆናቸው አካውንትን የተቀበልኳት በሙሉ ኢቨን አንድ ልብስ ሳትቀይር እንደ ሰው አንድ ጃኬት ሳታደርግ በቲክታክ የምታገኘው የነበር ጊፍት በሙሉ አውጥታ ለራሷ ስለምጠቀምበት የነበረ ነው ምክንያቱም ልጅቷ ትፈራታለች ረግጣታለች በቃ ምንም ነገር መልስ እንዳትሰጥ አርጋን ያሳደገቻት በራሷ ፍላጋ ሲሆን በእናቷ ፍላጋ ያሳደገቻት ልጅቷ በቃ ህዝቡ እንኳን ግልጽ አወቀ። በቃ ይሄን ብቻ ነበር የምፈልገው። ይሄን ብቻ እንኳን ሆነ ይሆን። በቃ ምንም ምንም ሌላ ነገር አልፈልግም። ልጅቷ ህይወቷን ትምራ፣ ወደ አሜሪካን የተመለሱ ትምህርቷን እንድትማር ነው። አንዳንድ ሰዎች ደግሞ ኮሜንት አዝቻሉ ላይ